ሰላም ጤና ይስጥልን። እንደምናላችሁ ውድ የቻናላችን ቤተሰቦች እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። ብርሃነ ትንሣኤውም በሰላምና በፍቅር ባከበርን ማግስት የሰማናቸው አንዳንድ ጉዳዮች ጆሮ ጭው የሚያደርጉ ሆኖ አገኘናቸውና በጉዳዩ ላይ አስተያየታችንን እንደ ቤተክርስቲያናችን አስተምሮ ለመሰንዘር ወደናልና ተከታተሉን። ቅድስት ቤተ ክርስቲያን ፈተናዎቿ ከውጪ ብቻ ሳይሆን ይህ ዘመን ከውስጥ ጭምር መሆናቸውን እያሳየ ነው። መርከቡን የሚያናውጥ ወጀብ ከዚህም ከዚያም ቢመጣ ቅድስት ቤተ ክርስቲያን በክርስቶስ ደም የተመሠረተች ናትና ፈቀቅ እንደማትል ከመስመሯም እንደማትወጣ የታሪክ ድርሳናትን ላገላበጠ የሚረዳው ሐቅ ነው። ስለዚህ በመፍራት አይደለም በማፈርም አይደለም። እውነትን ይዘን ስለ እውነት እንናገራለን። ቤዛ ለሚለው ቃል ትርጉም ምን እንደሆነ እንመልከት። አንዱ ወጀብ ሊያስነሳ እየተቃጣብን ያለው ጉዳይ ይህ ነውና እንመልከተው። በ1948 ዓመተ ምሕረት የታተመው የአለቃ ኪዳን ወልድ ክፍሌ መጽሐፍ ሰዋስው ወግስ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ የሚል አቻ ትርጓሜ ያስቀምጥለታል። ድንግል ማርያም ቤዛ በሚለው ቃል ፍች መሠረት ዓለም ከባርነት ነፃ ይወጣ ዘንድ ምክንያተ ድኅነትና ቤዛዊት ዓለም እንላታለን አናፍርበትም የእውነት ነውና ስለ እውነት እንናገራለን በሳተችው ሔዋን ፋንታ የተገኘች ፍጽምት የሆነች አዲሲቷ ሔዋን ሆና የተገኘች እናት ናት እና የሔዋን ምትክ ስንል ቤዛ እንላታለን መንጻት ሲኖርባት በተዳደፈችው ሔዋን ፈንታ ነጽላ የተገኘች እናት እና ቅድስቲቱ ሔዋን ስንል ቤዛ ስለ መሆኗ እንመሰክራለን። ቤዛ የሚለው ቃል ከኢየሱስ ውጪ ለማንም መጠሪያ መሆን አይገባም በሚል እሳቤ ከጣጠርን፣ ከአንተ በቀር ቅዱስ የለም አንደኛ ሳሙኤል ሁለት ብሎ ስለ እግዚአብሔር ቅዱስነት የተናገረውን የመጽሐፍ ቅዱስ ጥቅስ ይዘሽ የትኛውን አካል ቅዱስ መባል የለበትም ብለህ ሙግት ውስጥ ልትገባ ነው ማለት ነው። ቅዱስ ነኝና ነፍሴን ጠብቅ መዝሙር 862 ከሚለው የልብ አምላክ ዳዊት ጸሎት ጋር እንጋጫለን። ቃልን እንደየአግባቡና እንደየኮንቴክስቱ ፍቺና ትርጉም መረዳት ሲገባን በጥሬው ብቻ እያላመጥን የምንውጠው ከሆነ እንስታለን። የቃሉን ጥሬ ፍቺ እና አግባብ የተረዳ ሰው ቤዛ የሚለው ቃል ለፈጣሪና ለፍጡር ሲሰጥ እንደ አግባቡ እንደሚናው አስማምቶ ያስታርቃል እንጂ አይደናበርም። ለዛውም ጉባኤ በተዘረጋበት የተካፈሉ ዜማውን ቅኔውን የተከታተሉ አባት ይህን ይስታሉ ብሎ ማለት የዋህነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በሰው ልጆች ምትክ ያደረገው ሥራ ቤዛነት ነው። ቤዛ በአግባቡ ስንጠቀምበት ምስጢረ ምትክነትን መቤዠትን የሚገልጽ ነው። ቤዛ ቤዛ ሁላ አዳም ከሚለው ግስ ሲወጣ መድኃኒት ተብሎ ሊተረጎም ይችላል። በሁለቱም ለክርስቶስ ሲነገር ያስኬዳል፣ መድኃኒታችንም ነውና። ቤዛ ስለሚለው አግባብ ከተተረጎመ ስለ እኛ በመስቀል ተሰቅሎ ማዳኑን ያሳያል። ክርስቶስ ያደረገው ሥራ ሁሉ ስለ እኛ ነው፣ የሰው ልጅ የሰውን ልጅ ለማዳን ይህ ክርስቶስ ያደረገው የቤዛነት ሥራ የባሕሪ ሥራ ነው። ቅዱሳን ደግሞ አምላካቸው ክርስቶስን መስለው ስለ ሌላው ሰው ብሎ የሚቀበሉት መከራ ቤዛነት ነው። ግን ይሄ የባህሪ ሳይሆን የጸጋ ቤዛነት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የሚለው ቃል ሰዎችም በአቅማቸው አንዱ በአንዱ ቤዛ መሆን እንዲችሉ የተነገረ ጭምር ነው ሊቀ ነቢያት ሙሴ ሕዝበ እስራኤላውያንን ከግብፅ ባርነት ነፃ ወጥተው ማርና ወተት ወደምታመነጨው ከነዓን ይገቡ ዘንድ ከፈርዖንና ከእግዚአብሔር ጋር ያደረገውን ትግል ማስታወስ ያስፈልጋል። ሊቀ ነቢያት ሙሴ ከፈርዖን ጋር ብቻ አይደለም የታገለው፣ ከእግዚአብሔርም ጭምር እንጂ። ሕዝበ እስራኤላውያን ከሕገ እግዚአብሔር ፈቀቅ ብለው ኀጢአትና በደል ሲፈጽሙ እግዚአብሔርን ቁጣውን እንዳያሳርፍባቸው ከጻፍኸው ሕይወት መጽሐፍ እባክህ ደምሰኝ ሲል ተናግሯል። ዘጸአት 32:32 ሕዝበ እስራኤላውያን በሙሴ በኩል ስላገኙት አገልግሎትና ሚና የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ አምላክ ያጠፋቸው ዘንድ ተናገረ። መዝሙር 106:23 እንደተገለጸው ይህን የሙሴን አገልግሎትና ተጋድሎ ቅዱስ ሉቃስ በሐዋርያት ሥራ መጽሐፉ እንዲህ ሲል ይነግረናል። በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ሲል ሙሴን ቤዛ ሲል ይገልጸዋል። ሙሴ ሕዝበ እስራኤላውያንን ምሕረትን እንዲያገኙ መከራቸው እንዲቀልና የእግዚአብሔር ምሕረት ይበዛ ዘንድ ምክንያት ስለ ሆነና ሕዝቡን ተክቶ ስለተወከለ ብቻ ቤዛ ብለነዋል። ጠቢበኛው ሰለሞን በመጽሐፈ ምሳሌ ቤዛ የሚለውን ቃል ተጠቅሞ በጻፈው አንቀጽ ሀጥ የጻድቅ ቤዛ ነው ይላል። ምሳሌ 21 18 ለሰው ነፍስ ቤዛው ሀብቱ ነው። ምሳሌ 13 8 የጻድቃን ቤዛ ሀጥ እና የነፍስ ቤዛ ሀብት እንደሆነች እንዳያግባቡ በሚፈታ ትርጉም አስሮ ገልጾታል። መቼስ ጠቢው ሰለሞንም ሆነ ቅዱስ ጳውሎስ ተሳስተዋል፣ ስለዚህ ይታረሙ የሚል ቀልድ አዘል ሙግት ውስጥ አንገባም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ከፍጡራን ጋር ማጋራትና መተጋገዝ የሌለው አምላካዊ ፍቅር የታየበት የባህሪ ነው። የድንግል ማርያም ቤዛነት ከልጇ የማዳን ግብር ጋር ያል ሊተካከል እና ሊተካከልም የማይችል የአዳኝነት ያልሆነ አምላካዊነት የሌለው የሕይዋን ምትክነትና ምክንያተ ድህነትን የሚገልጥና የመታዘዝ የትሕትና የጸጋ ነው። ማርያም ቤዛችን ናት። የኖኅ መርከብ በውስጧ ለነበሩ ፍጥረታት ቤዛቸው ነበረች። ምድርና በምድር ላይ ያሉ ሁሉ በጥፋቷ ሲጠፉ በኖኅ መርከብ ውስጥ የነበሩት ግን ከጥፋት ውሃው በላይ ሆነው የጥፋት ውሃው ሳያገኛቸው በመርከቢቱ ቤዛነት ድኗል። የኖኅ መርከብ በራሷ ቤዛ አልሆነችም። እግዚአብሔር ግን የኖኅና የተመረጡ ፍጥረታት ቤዛ እንድትሆን አድርጓታል። በኖኅ መርከብ ቤዛነት ጥቂት ፍጥረታት ከጥፋት ሲድኑ የኖኅ መርከብ ምሳሌ በሆነችው ቅድስት ድንግል ማርያም አማካኝነት ዓለም ሁሉ ድኗል። የኖኅ መርከብ በእግዚአብሔር ቃል ጸንታ በውስጧ ያሉ ፍጥረታት መከራን እንዲሻከሩ አድርጋለች። የኖኅ መርከብ ምሳሌ የሆነች ድንግል ማርያም ግን በእግዚአብሔር ቃል መጽናት ብቻ ሳይሆን ቃል የተባለ እግዚአብሔርን በመውለድ የአዳም ዘር በሙሉ ይህ ሲሆን መከራ እንዲሻከር አድርጋለች። የድንግል ማርያም ቤዛነት ከልጇ የተገኘ ሲሆን፣ የልጇ ቤዛነት ግን በባህሪው ያለ ነው። ደረቶ ስር ያንጠለጥሏል። ስለ ማርያም ምን ናት ብለው ያምናሉ? ቅዱስ አባታችን ስለ እርሶ የሚመክሩ ድንቅ የቤተ ክርስቲያን መምህራን አንገት አስደፍተዋል። የቤተ ክርስቲያንን መከራ በማጽናት ተሰልፈዋል። የእርሶ ሱታፌ ቤተ ክርስቲያንን ማጽናት በጎቿን መንከባከብ ቢሆንም! እርሶ ግን ዛሬ በዚህ ንግግሮ ቤተ ክርስቲያንን እና በጎቿን የሚያናውጽ ኑፋቄ ተናግረዋል። ብፁዕ አባታችን ድንግል ማርያም ቤዛዊት አትባልም ብለው ድምዳሜ ሰጥተው ሲያስተምሩ በመስማታችን እኛ ምንም የማናቅ ልጆቾ አዝነናል፣ አንገታችንን ደፍተናል። የመከራዋ ተጨማሪ ምክንያት ሊሆን ይሆን ብለን እናታችን ድንግል ማርያም ቤዛዊ ተኩሉ ዓለም እንላታለን። ላታለን አንፈራም። ይሄን ስንል አትደንግጡን ያሉን፣ እረ በፍጹም አንደነግጥም። ከቤተ ክርስቲያን የታደምን የቀሰምነው ዕውቀት እርሶ በሰነዘሩት ኑፋቄ የሚታመስ የሚናወጽ አይደለም። ክርስቶስም ቤዛችን ስንለው በመስቀል ተሰቅሎ እኛን ስላዳነን ነው ድንግል ማርያምን ቤዛዊት ስናት ግን ቤዛ ሁሉ ክርስቶስን ስለወለደችልን፣ አልተንታታብንም። ስንዷ መቤት ቅድስት ቤተ ክርስቲያን በትርጉም በአንድምታ ያሰነቀችን ስንቅ እንዲህ ላሉ የመከራ ጊዜያቶች ጭምር የሚሆን ነውና በፍጹም አንሰጋም፣ በፍጹም አንደነግጥም። እውነተኛ የበጉ እረኞች ምን እንደሚሉ እንዴት እንደሚያስተምሩ እናውቃለንና። ልጇ አምላክ ስለሆነ እርሷ እመ አምላክ ወላዲት አምላክ ትባላለች። ይህን ልንክን አንችልም፣ እርሶም መካድ አይችሉም። አምላክን የወለደች የአምላክ እናት ማለት ነው። ቤዛዊት ናት ስንል በጸጋ እንደሆነ ልብ ይበሉ። ምናልባት በባሕሪው ቤዛ ሆኖ ያዳነን ክርስቶስ ብቻ ነው ለማለት ፈልገው ከሆነ እውነተኛው አማናዊው አስተምህሮ ይሄ ነውና ብዙ አንቸገርም። ቅዱስ አባታችን እና ሌሎች የቤተ ክርስቲያን እረኞች፣ እኛ በጎቻችሁ በለመለመው መስክ እንድታሰማሩን ዛሬም እንጠይቃችኋለን። በእመቤታችን በቅድስት ድንግል ማርያም እንማጸናችኋለንና እውነተኛ የበጉ እረኞች እንድትሆኑ እግዚአብሔር አምላክ ይርዳችሁ።